ዳይመንድ አደይን አግኝቶ ገንዘቧን ሲመልስላት እንዴት ነው ይህን ታደርጋለህ የት ነው ያደረስካት ፍቅርን ስትለው እንግዲህ ፍቅርን ወደ ቤቷ መልሰንላታል ነበር የመለሰላት ሆኖም ዛሬ ባርኮቴ እንግዲህ እንደሚወዳት እንደሚያፈቅራት ነግሯታል ላደይ ማለት ነው እሷም እንግዲህ ፈቃደኛ ሁና ተቀብለዋለች ዴቭ ደግሞ በአንጻሩ ከኋላ ውሃ ይዛ በብርጭቆ ስትጠጣ ሲያስደነግጣት ውሃውን ስትደፋበት እኔ ነኝ ጥፋቱ ብላ እሷም ገሱም ፍቅሩን ገልጾላት ነበር። ሆኖም ግን አንተ ለእኔ አይደለህም በዙሪያ ያሉ ሰዎችን ተመልከታቸው ስትል ፍቅርን እንዲያፈቅራት ቦታ ሰጥተዋለች። እንግዲህ ከቀጣይ እውነት አደይ ለ ኪንጎም ምን ትመልስለት ይሆን? በኋላ አሁን ግን በቃ ባርኮቴን እንደሚወዳትና እንደሚያፈቅራት ሲያስብና ሲያልም የነበረውን ዛሬ አንስቶ ፍርቅ አርጎላታል። እንዲሁም ልብስ ቀሚስ ገዝቶላት እንግዲህ ውጭ ወስዶ ዛሬ እንደሚጋብዛት እየተነጋገሩ ነው። በዚህ መካከል ላይ ፍቅር ደግሞ አንቺ ገረድ ቦታሽን ወቂ እያለቻት ነው። ከዚህ በኋላ እንደ አንቺ የቤት እመቤት ነኝ እንጂ ገረድ አይደለሁም ስትል በጥፊ መታታለች። እንዴ ስትላት ከዚህ በኋላ የባርኮት ፍቅረኛ ነኝ ስትል ስትገልጽ ከኋላዋ ዴቭ ድርሶ የምትናገሬው ነገር አደይ እውነትሽን ነው ሲል ነበር የደነገጠው። በዚህ መካከል ሊዲያ ደግሞ አንቺ የራስሽን አሳካሽ፣ የኔን ግን ልታሳኪልኝ አልቻልሽም። የተመካከርንበት ጉዳይ እንዲነበር እንደ ስትል ፍቅርን ታፈጥባታል። ፍቅር ደግሞ ይህን የቃቃ ጨዋታሽን ወደዛ ጣዩ፣ ስለዚህ እኔ አይመለከተኝ ጉዳይሽ ነው ስትል ነበር የካደቻት። ሰላም የቻናሌ ተከታታዮች እንደምን አላችሁ፣ ሰላማችሁ በያላችሁበት ይብዛልኝ። አደ ቀጣይ ፓርቲ ዘንላችሁ መጥተናል። ስለ ቻናሌ አዲስ የሆናችሁ ሰብስክራ

ብዙ ሰዎች ከገጠር ላይ አለ። ስለዚህ እኔ በገጠር ደግሞ አመጣልሃለሁ ስትለው፣ አይ እንዳንቺ ያልደማ ከሆነ ንጹህ ልብ ያለው ሰው እንዳንቺ ታማኝ ያለ ብያለ ነው ሲል ምን እያልክ ነው አለችው። አይ ምንም አላልኩም ሲል ነበር ያላት። አሁን አሁንማ ከቤት እንድትወጭም አልፈልግም፣ እንደ እህቴ ኢኮኖሚያዊ ስላት ደስ ሰላትና አደይ ባርኮቴን ሳመችው። በእውነት ባርኮቴ አመሰግናለሁ፣ ብቸኝነት፣ ባዶነት እንዳይሰማኝ አድርገኛል ብላ አለችው። ከዛ ቁጭ ብላ ደረጅ ላይ እንግዲህ እያሰበች ወደ ዘመዶቿ እየደወለች ነበር። ሆኖም ግን እሱ ድንገት ደግሞ ክፍሏ ሂዳ ቁጭ ባለችበት ላይ ገባ። የሆነ በፌስታል ልብስ ይዞ ነበር። አደይ ይህን ልብስ እንድትለብሽ እፈልጋለሁ፣ ስጦታ አምጥቼልሻለሁ አላት። አሁን እኳ ስራ አልጨረስኩም አለችው። ጨርሽና ልበሺ፣ ከዛ የሆነ ቦታ እንሄዳለን ሲነገራት ይችላሉ ችግር የለም፣ መጠብቅ ይሻለሁ አለ። የልቡ ትርታ ይመታል። ከዛም በኋላ እንግዲህ እሺ ብለው ለባብሰው እንግዲህ ሄደዋል። በዛ መካከል ግን ዴቭና አደይ ክፍል ውስጥ አግኝቷት ውሃ እየጠጣች ከኋላዋ ይዞ ያስደነግጣታል። እኔ ኮ ስለ አንቺ ፍቅር እያሰብኩ ነው አደይ የመጣሁት፣ በጣም ነው ሞዲ ሲል ዴቭ ይነግራታል። ድስቱን ረስቸው አራረብኝ ብላ ነበር ያደነገጠችው። ከኋላ የመጥቼ ስላስደነገጥ ሽቅርተ ቆይ እንግዲህ፣ እንዴት ምን አይነት ነገር ነው በአደረግ ነው አንቺን የምትወጂኝ ሲል ጠይቃተ ዴቭ ሚስትኮ የፈጣሪ ስጦታ ነው። እኛ ስለፈለግን አይደለም የጊዜ ጉዳይ ነው እንጂ ለሁላችንም ሁሉ ነገር አለን። አንተም በትግስት መጠበቅ አለበት ስትነገረችኝ ለእኔማ አንቺ ተ ሰተሽኛል አንቺ የኔ መሆን ከበደሽ እንጂ አደይ እባክሽ አንቺ የኔን ሚስትነ ሲል ዴቪ ጠይቃታል። ልቤ የሚነግረኝ እንደዛ ነው አለችው። ተው እንደዛ አትበል። እኔ ከሕይወቴ ጋር ትግል የገጠምኩ ነኝ። እናቴንና ህቴን መርዳት የምችል ነኝ። ስለዚህ ባክተወኝ ብችልም አድግ ጥሩ ነበር። እኔ አልቻልኩም፣ አይኔም ልቤም ከአንቺ ጋር ተሰውረዋል ሲል ነበር ነገረት። አደይ እባክሽ አትግፊኝ አላት ዴቭ። እባክሽ እኔ ለመሆን ሞክሪ ሊ ብሎ ተማመናት ዴቭ። ዲስቱን አረረብኝ ብላ ጥላው ስትሄድ ኤላ ሊዲያ ትገባለች። ጭራሽ ብለህ ብለህ ክችን ገባህ። እንደ ከአደይ ጋር ወጥ መስራት ጀመርክ አለችው ሊዱ። አላት ወጥ ለመስራት እኮ የግድሞ ያስፈልጋል አላት። እስኪ ነይ እንደውም አንቺ ዛሬ አዴን አግዣት፣ በዛው ምግብ መስራት ትማር ያለሽ አላት። ኖ እኔ ምግብ መስራት አልችልም፣ አልወድም አለችው። ሳቀባት። አንቺ መቼ ብትፈልግም እኮ መስራት አትችልም ወጥ እኮ ለመስራት ሞያ ለመሆን አያስፈልግም ስትል አደይ የተናገረች ስለዚህ እኔ የወጥ ሰው አይደለውም በማለት አዝናናቻቸው ከዛ በኋላ እንግዲህ እሱ እስኪ ነይ ይሄንን በእውነት ይህን ሽንኩርት ክተፊና ምግብ ስሪልኝ እናስይዛላት አረዛው ከአደይ ጋር ተጃጃሉ እኔ ወጥ ምናምን አላቅም ስትል ነበረ አስቃቸው ጥላቸው የወጣችው በጣም ሊዱ ዘና ታደርጋለች አንዳንድ ጊዜ አየሻት አይደለ አለ ምንም ነገር እኮ የላትም ንጹህ ናት አላት ማለት ነው። ከዛ ፍቅር ደግሞ ክፍሏ ውስጥ ቁጭ ብላ እየቆዘመች ባለችበት ወንድሟ ገባና ባርኮ አየሽ ይህን ሁሉ ችግር ባዴ ላይ ያፈጸምሽው ችግር ያደረግሽባት ነገር ነው። እንዴት ነሽ? ሰላም ነሽ? ካላት በኋላ አየሽ ለእያንዳንዱ ነገሽ ተቀጠሽበታል አላት። ራሴን አሞኛል አለችው። አይዞሽ፣ ለደረሰብሽ ነገር አዝናለሁ፣ ግን ነገር ግን ውሸቶችሽ፣ ማስመሰሎችሽ፣ አዴ ላይ የሰራሻቸው ግፎች ናቸው እንደዚያ ያደረጉሽ አላት። እንዴ እንደዚህ እኮ እንደሆነ ያደረገችኝ አደይ ነች አለሽ። አሁንም ያደይን ስም በክፉ ታነሻለች። እሷ በፍጹም ክፉ አይደለችም። አንቺ በግልጽ ነገር ለምን እንዳደረግሻት እንዴት ነግሪኝ ይፈልጋለሁ ሲል ባርኮቴ ኮቴ ፍቅርን ይጠይቃት። ለምንድን ነው አደይ ላይ ይህን ሁሉ ነገር ያደረግሽባት? በምን ተነሳስተሽ ነው ይህን ነገር ያደረግሽባት? ንገሪኝ ብሎ አፈጠጣት። አንተ ባርኮት አልገባም። አደይ አንተ እንደምታስባት ሴት ልጅ አይደለችም እኔን ለማስጋገጥ ያለችው ከአንተ ገንዘብ ለመውሰድ ነው ስትል ዛሬ ውሸቷን ቀጠለ አደይ እና ዳይመንድን አትመናቸው አንተና እኔን ለማጣላት ነው ስትል ነገረችው በፍጹም ውሸት ነው አንቺ ትዕግስቴን አትፈታተኝ የማይመስል ነገር አትንገር የሰራሽውን ስህተት በሰዎች ላይ አትደባብቂ ለምንድን ነው እንደዚያ ያደረግሽው እውነቱን ተናገሪ አትመለከትም እንዴ አንተ ራስህ እኮ ለአደይ ብለህ ብቸኛ እህት ላይ እየጮክባን ነው ምንድን ነው ያስነካቻችሁ እነሱ ስትል ትለዋለች ዴቭ ከስርስሯ አይጠፋም፣ አንተም ከስርስሯ ሁሉን ነገር ታምናታለህ። እኔ የምነግርህን ጭራሽ አታምነኝም። ምንድን ነው ያላችሁ ነገር ስትል ስትላት፣ እና ምን ይሁን አላት። አደይን እኮ አንቺ እንድትታመን የሚያደርጋት እኮ የገዛ ወገኖቿ ናቸው። አንቺ እኮ የማሰብ ችሎታ ሚየለሽ፣ የባሰብሽ እየባሰብሽ ነው የሚሄደው። መቼም አትሻሻይም ሲል ነው ጥሏቱ የወጣው ማለት ነው። ዴቭ በተራው ከክፍሉ ቆዝሞ ቁጭ ብሏል። ደበረኝ አለችው እህቱ። ገብታ እንውጣና ፏ እንበል፣ አታይም እንደ አደይ እኮ ከባርኮት ጋር ፏ ብላ ሄደች አለችው ምን አለደነገጠ የት ወጣች አለችው እኔ እንጃ አለባብሷት ልብስ ለብሳ ዘንጣ ወጣች አለችው በእናት አንተና ኔ ነው ጣ ሰልቀቅኝ ሊዲያ ወዴትም አልሄድም ሲላላት ምን ያናድዳህ ታዲያ ዴቭ ደግሞ ለምንድ ነው ነው የምትናደደው ለምንድ ነው ፋራ የምትሆነው ከዚህ ቤት ከመጣን ጀምሮ አንተ ፋራ ሁነሃል ምንድ ነው ዘና ፈታ አትንም ስትለው እሱ በጣም ነበረ የተናደደው የሚያዝናና ነገር ሲኖር እኮ ነው ሰው የሚዝናና ውጭልኝ ከዚህ ቤት ብቻ መሆን እችላለሁ ሲል እህቱን አስወጣት ግን አለችው ግን ምን አለችው? ቆይ ለምንድን ነው እንደዚህ ሁልጊዜ የምትደበረው? አለ መቼ ሲደብረኝ አየሽኝ? አላት ሁልጊዜ ይደብረሃል። አንቺ ለምንድን ነው የሚደብርሽ? እኔማ ያቺን ለምለምና አዴ ፍቅር ስለሚያናድዱ ነው አለች። አንተ ግን ሁልጊዜ ትተክዛለህ። ይህን ያህል ሲደብረኝ ሲቀያየር አስታውቃለሁ ማለት ነው አለ። ሊዱ አንቺ ይህንን ታረቅ ያለች የኔነቴን አለ የሆነ ነገር እንደሆንክ ይሰማኛል እኮ አለች። እህቱ እንዴት ነው ዛሬ? አላት አትወዛወዥም እንደ ዘና ፈታቲም እንደ ምን ነው ዛሬ? እኮ ስራ ሆንሽ ብኝ የምትሄጅበት የለሽም፣ ለቀቅ አድርግኝ አላትና፣ ት በቃ ነው ሄዳለሁ ኤላ ጋ ሄዳለሁ። በፍጹም ስም ሌላ ጋ መሄድ የለብሽም፣ እግርሽን ነው ምሰብረው። ከነሱ ቤት ሄደሽ ሰላማቸውን እንድትነሻቸው አልፈልግም፣ እባክሽ ይኑሩበት አላት። አደይ አረ በጣም ደስ የሚል ቦታ አመጣኸኝ ባርኮቴ ስትለው፣ ለአንቺ ሌላም ይገባሻል። አንቺ እኮ ምን ማስመልከት ነው ግን የዛሬው ግብዣ? አይ አንቺ እኮ ስናገርሽም ስሰድብሽም ሁሉ ነገር ሳደርግሽ ከጎኔ ነሽ አላት። ይሄ ለአንቺ ሲያንስብሽ እኮ ነው አላት። በጣም ነው ማመሰግነው አለች አደይ። እሺ አለችና እንግዲህ ሳማ አደረጋት። ደስ አላት። በወህትነትና በወንድምነት የቀረበት ነበረ መጀመሪያ ይመሰላት። ከዛ አጅሪት ፍቅር ደግሞ አደየሌ ቤት ውስጥ ስትጠራ አደየለች። በጣም ተናደደች። የት ሄዳ ነው ብላ ስትል ሊዲያ ሄደች እኮ ከወንድምሽ ጋራ ዘና ፈታ ብላ ልትመጣ ሂዳለች። እኔን ሳታስፈቅደኝ ነው እንደምትሄደው አለቻት። ረባክሽ አለቻት። ከባርኮቴ ጋር ፏ ብለው ሊሳይዘውልሽ ሂደዋል አለቻት። ወዴት አለቻት። አልገባኝም። ከባርኮቴ ጋር ስትይ አለቻት አዎ ከባርኮቴ ጋር አደይ አምሮ ብርባት ዝንጥ ብለው ሄደ አለቻት የምርሽን ነው ባርኮት አደይ ሊያዝናናት ይዟት ወጣ እኔን እህቱንማ አያዝናናኝም እኮ ጆሮሽ አይሰማም አለቻት ማለት ነው ባርኮት ምን ለማድረግ እየሞከረ ነው ብላ ፍቅር ተናደደች አንቺ ሳኮን የእህቱ እሷ ነች አለቻት ሊዳ ሲመስለኛ ሳስበው ፍቅር ሳያፈቅራት አይቀርም እሷን አደይን ያልበላሽን አትከኪ ባርኮት መቼም እሷን አደይን አያፈቅርም አለቻት ልጅቷ እኮ አደይናት ማናቸውም አይፈልጓል

አደይ እና ባርኮቴ ሲሄዱ ደግሞ ኪንጎ እና ዳይመንድ ደግሞ ተከትለው ምን እንደሚያደርጉ ለማየት ሄደው እነሱም ራቅ ብለው ቁጭ ብለው፣ ሚኒሽ ምን እያደረጋት ነው ሰውዬ አደይን እዚህ ቦታ ምን ሊያደርግ ያመጣት እያሉ ይናደዳሉ። እንዴ ለምን መጣች? አረ እንዴ ይሄ ነገርማ የጀመረውት ነገር አለ እንጂ ዝምብላማ አልመጣችለትም። ምን ሊኖራቸው ይችላል አለው ኪንጎ። እናያለን እስኪ እንግዲህ። ደግሞ ለምንድን ነው እዚህ ድረስ ይዟት የሚመጣው? ምን አውቃለሁኝ አለ። ወይኔ ኪንጎ ተበላህ፣ አለ ጭራሽ ሳማት እኮ እያለ ተነስቶ ሊማታ ሲል ተረጋጋ። አንተ ምን እያልክ ነው አለው እንደምን ለመሆን አሰብክ አለው ኪንጎም ለአደይ እንግዲህ ገንዘቧን ሲመልስላት ወስዳ ለባርኮቴ ነገረችው። እንዴት ናንቺ መለሰልሽ ሲላት የኔ ደሞዝ ስለነበረ ነው በቃ ይሄ ራስሽ የላብሽ ዋጋ ነው እና የራስሽ ገንዘብ ነው ውሰጂ ነበር ያላት። ያን ገንዘቧን ስታገኝ ደግሞ እሷም ተደስታ ለቤተሰቦቿ ለመላክ ተዘጋጀች። ሊሊ ጀግናዋ ባለሙያዋ ኤላ ምግብ ልታበላ እያበሰች፣ ምን ነው ምግቡ ዘገየ አደርሽበት እኮ እያለ ሲል ባሉ ተንኳኳ። ከዛ ማን ትመጣለች? ሊዲያ እንዴ፣ በቤት ሰው እንደዚህ ትቀበላላችሁ? እንዴት ነች ሊዲያ አለቻት። ለምለም አለሁኝ አለች። ለምለም እንደሆነ አትምጭም ጭም ብትባልም በፍጹም እዛ ቤት መቅረት አትችልም። በዚህ መካከል ዴቭ በጣም ተክዟል። አዛም ፍቅር ሂዳ የኔ ፍቅር እንዴት ነህ ዴቭዬ? እኔ እኮ ታምሜያለሁ ምን ላድርግ ስትለው ውዘርበይልኝ ከፊቴ ጥፊ። እኔ አንቺን አልፈልግሽም አልኩሽ እኮ። ዴቭ አሞኛል እኮ እና ምን ላድርግሽ፣ ከኔ ጋር ምን ያገናኘዋል ያንቺ ህመም፣ ተነሽልኝ ብሎ ነበር ያባረራት። እባክህ እኔ እኮ በጣም እወዳለሁ ዴቭ አትረዳኝም ስትለው በቃሽ፣ እኔ አልረዳሽ ምንም ብት አላምንሽም፣ አታስመስይ ከዚ፣ ከቻልሽ ከክፍሌ ውልቅ ብለሽ ውጭልኝ ነበር ብሎ ያስጠነቀቃትና ያስወጣት። ከዛ አልወጣ ስትል እሷ ጥሎ እሱ ጥሏት ወጣ አዴይ ድፍረቱን አጣሁል አንቺ አይኖቼን ሲንሳየው ምን እንደምል ግራ ገባኝ ማለት ምን አልገባኝም አለ አዴ ከቅድም ጀምሮ ሁኔታ አልገባኝም ምንድነው የተፈጠረው ችግር አለ አለችው አዴ ስለማፈቅራት ልጅ ነግሬሽ ነበረ አዎ ያቺ የማፈቅራት ልጅ ያፈቅራት አለው ያልኩሽ ልጅ አንቺ ነሽ አዴ አላት ሁልጊዜም የሚሰማኝ ስሜት ልነግር ሳስብ አንዳንድ ነገሮች ከመካከላችን ይከፈታሉ። ወንድምህነት ስትይኝ ይሰማኛል። እኔ ግን እዚህ ከመጣሽ ጊዜ ጀምሮ ለአንቺ የተለየ ስሜት አለኝ አላት። እሷም ደነገጠች። አፈቅርሻለሁ አላት። ምን ማለት ነው አንተ ባርኮቴ አለችው። አዎ አፈቅርሻለሁ። ዛሬ የምነግርሻለሁ ነገ የምነግርሻለሁ እያልኩ ከራሴ እየተታገልኩ ቆይቻለሁ። ስለዚህ አሁን ተረጂ ባርኮቴ አንተ ከወንድሜ ነህ አለችው። ተይ አደይ እንደዚህ እንዲያልሽ እንዲሰማኝ አታድርጊ። ይኔ እኮ በጣም በወንድምነት አቀርቤች ነው እንደዚሁ ልቤን ትርታ ስሜው በፍጹም ነው መወድሽ አንቺ ሲላት ይላል ይህን አየሽው ይሄ ልብ የምታቅ ይሰማሻል ይህ አንቺ ጋር ነው ልቤ ሁልጊዜ ልቤ እየመታ ተቸግሬያለሁ ሲላት ቆይ ባርኮት እኔ እኮ አደይ ነኝ አለች እንዴት እንደዚህ አይነት ነገር ታስብ አለ የአሁኑ የእስከ ዛሬው ነገር ሁሉ ውሸት ነው ወንድምሽ ነው ያልከኝ በቃ ውሸቴን አልነበረም እኔ በቃ ለማፈቅደሻለች እኔ ማመን አልችልም። እኔ እንደ እኮ እንደ ወንድሜ ነው እማዬ፣ እንደዛ እንደ ወንድሜ እያየሁ አንተን እኔ ታፈቅረኛል? እንደዛ ነው የምትለኝ? አዋዴ ምነው ከማንም በላይ ደስተኛ አድርጌ ነው ማኖርሽ አንቺ ብቻ ፈቃደኛ ሁኝል። በጣም ነው ያዘንኩብህ ባርኮት፣ ይሄንን ካንተ አልጠብቅም። እኔ ወንድሜ ነህ ብዬ ነበር ግሬም ይም ሁሉ ለአንተ እየዘረጋ ገፍኩ የነገርኩ የምትረዳኝ የምታስብልኝ መስሎኝ ነበር እንጂ እንደዚህ አይነት ነገር ታስባለህ ብዬ አላሰብኩም። በቃ አህ ባርኮቴ፣ ከዚህ በኋላ የቤት ሰራተኛ ነኝ። ከዚህ ለማንኛውም ቤት ሰራተኛ ሰርቼ ቤተሰቦቼን ለመለወጥ ነው የመጣሁት። አዴ ተረጂኝ፣ ተረጋጊ እንጂ ቢላትም እናውራበትና እንነጋገር። በፍፁም ምንም እናወራው እና የምንነጋገረው ነገር የለንም። ከአንተን አልጠብቅም ስለነበረን ጊዜ አመሰግናለሁ። ከቤት ስትገባ ፍቅር፣ አንቺ የት ነበርሽ? አለቻት። ከባርኮቴ ጋር ነበርኩኝ። ታዲያ እኔን ሳታስፈቅጂ ምን አስከደሽ? ከባርኮቴ ጋር ስለሆንኩኝ አንቺን ማስፈቀድ አይፈቀድብኝም። አሳል ስትላት ግን እንዲህ ጥግብ ያደረግሽ ማነው? እስኪ ጠጋ በይ አለቻት። ጠጋ ስትል ጆሮዋን ይዛ ጎትታ፣ አንቺ ድሃ፣ እንደ ድህነት ቻት ኖሪም አለቻት ፍቅር ትሰምኛለች ፍቅር ብላ በጥፊ ፍቅርን አደይ አለም መታቻት። አንድ ነገር እናገርሻለሁ ብቲ አንቅሻለሁ አለቻት። ማለት ምን ማለት ነው አለቻት። ትማ ከዚህ በኋላ እኔ ባርኮት ፍቅረኛ ሆኛለሁ ከዚህ ቤት ከዚህ በኋላ አንቺ ጋር እኩል ነው ያለኝ ስትል ዴቭ ከኋላ ደነገጠ። ዴቭ አለችው፣ የምታወሪው ነገር እውነተኛ ነው ታስረጅን ትችያለሽ? ማለትን ከባርኮት ጋር እየቀለዳችሁ አይደለም አላት ዴቭ። ይቅርታ እየቀለድን አይደለም፣ ባርኮት ፍቅረኛ ይሆኗል አለችው። ፍቅር ፍቅር ማለት መመን ነው? አደይ እየቀለርሽ አይደለም ብሎ ደነገጠ። ይኸውልሽ ምንም የሚያመስል ነገር አትናገሪ አለቻት። በፍጹም ወንድሜ ከአንቺ ጋር ፍቅር ሊጀምር አይችልም አለቻት እንግዳስ እሱን ሲመጣ እራሱን ጠይቅው ሲመጣ ይመልስልሻል ብላ አሳፈረቻት ማለት ነው እሱን አልቀበልህም ብትለውም ፍቅርን ለማናደድን ብላ ቢሆን እሺ ብላ ተነግራታል ፍቅር በጣም ተነደለ ዴቭም አይኑ ፈቷል ስለዚህ በዚህ አደይ ለባርኮቴ የፍቅሯን ገለጸችለት ተቀበለችው ማለት ነው በጣም ደስ ይላል ስትከታተሉን ስለነበር ከልብ እናመሰግናለን ቀጣይ እስከምንገናኝ መልካም ቀን ተመኘንላችሁ